ማህተም የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ ዛሬ ሐሙስ መጋቢት አራት ቀን 2017 ዓ ም በአዲስ አበባ ከተማ በሰጡት ጋዜጣዊ መግለጫ ስለ ክልሉ ወቅታዊ ሁኔታ አብራርተዋል። አቶ ጌታቸው በህወሀት ያለውን ክፍፍል ተከትሎ የተፈጠረውን ውጥረት በተመለከተ ከጋዜጠኞች ለተነሳላቸው ጥያቄ ማብራሪያ ሲሰጡ በክልሉ መፈንቅለ መንግስት እየተካሄደ ነው ብለዋል። አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው፣ ኦፍኮርስ እየተፈጸመ ነው አይ ዶንት ኖ ማህተሙ ምን እንደሚሰራ አላውቅም ሌጂቲሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያስክ በተለይ መልኩ ምትፈታው ችግር የለም በአክቹዋል በተግባር ግን የመፈንቅለ ስራ እየተሰራ ነው መፈንቅለ መንግስት ነው የተደረገ ያለው በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው አንድ የህወሀት አንጃ ሲሉ የገለጹት ቡድን ደጋፊዎቼ ያላቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያሉ ስራዎች ናቸው ብለዋል አቶ ጌታቸው። ይህንን ስርዓት ለማስያዝ ጊዜያዊ አስተዳደሩ እድል ተነፍጓል ያሉት አቶ ጌታቸው በዚህ ሰዓት የፌዴራል መንግስት አግባብነት ያላቸውን እርምጃዎች መውሰድ አለበት ብለዋል። ወደ አዲስ አበባ የመጡትም በዚሁ ጉዳይ ላይ ለመነጋገር እንደሆነ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በበኩላቸው ዛሬ ማምሻውን ለብዙኃን መገናኛ በሰጡት መግለጫ በትግራይ ክልል በአሁኑ ጊዜ እየተካሄደ ያለው በወረዳዎችና በከተሞች ህገ መንግስትን የማስከበር እርምጃ እንጂ መፈንቅለ መንግስት ተብሎ እየተገለጸ ያለው ስህተት ነው ሲሉ መናገራቸውን የመቀሌው የአሜሪካ ድምጽ ባልደረባ ዘግቧል። በትግራይ ክልል በአሁኑ ጊዜ አዲስ የተለየ ክስተት ሳይኖር በወሬ ግርግር እንደተፈጠረ እየተገለጸ ነው ያለው ያሉት አቶ አማኑኤል በዚህም የፌዴራል መንግስት ወደ ክልሉ እንዲገባ መጠየቅ ክህደት ነው ብለዋል። አቶ ጌታቸው ረዳ በዛሬው መግለጫቸው ከኤርትራ ጋራ ግንኙነት እየፈጠሩ ያሉ አካላት አሉ ሲሉም ወንጅለዋል። ፕሪቶሪያ በመፈረቡ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ሀይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለ መንቀጭቀጭ በጣም አደገኛ። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች የእንደዚህ አይነቱ እብደት እንደማይቀበሉ ታውቃለህ። የተወሰነ ከዚህ ግርግር ጋር ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት፣ ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ አውቃለሁ። እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሀት ምክትል ሊቀመንበር አቶ አማኑኤል አሰፋ በበኩላቸው ከኤርትራ መንግስት ጋር ሌላ አካልን ለመጉዳት ተብሎ የሚፈጸም ግንኙነት የለንም በማለት የአቶ ጌታቸውን ክስ ተከላክለዋል። ምስ መንግስቲ ኤርትራ አንጻር መንግስቲ ኢትዮጵያ ዝኾነ ንኩናት ዘዕድም ናብ ኩናት ዘዕቱ ዝኾነ ከኤርትራ መንግስት ጋር ጦርነት የሚጋብዝ የኢትዮጵያ መንግስትን የሚጻረር ግንኙነት እንደሌለን ሁልጊዜ የሚገለጽ ነው። አሁንም የትግራይ ህዝብ ከሁሉም ጎረቤቶቹ ጋር ሰላም ያስፈልገዋል ተስፋ ያለው መረጋጋት ያስፈልገዋል ስለዚህ ከኤርትራ አማራ አፋርና ሱዳን እንዲሁም ሁሉም አጎራባች ህዝቦች ጋር ሰላማዊ ግንኙነት እንዲኖረን እንፈልጋለን ከዚህ ውጭ ምንም አይነት ግንኙነት የለንም በተያያዘ የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ የመቀላቀል በእንግሊዝኛው ዲዲር በመባል የሚታወቀው ሂደት ላለመተግበሩና ለተፈናቃዮች አለመመለስ ከፌዴራል መንግስቱ በላይ ተጠያቂ እኛንን ሲሉም አቶ ጌታቸው ተናግረዋል። ለፖለቲካ ፍላጎት ታጣቂዎች ትጥቅ እንዳይፈቱና ተፈናቃዮችም እንዳይመለሱ የሚፈልጉ አካላት መኖራቸውን በመግለጽም ወንጅለዋል። የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ የመቀላቀል ዲዲር ሂደት የተደናቀፈ በክልሉ አመራሮች እንደሆነ የተገለጸው ከሀቅ የራቀ ነው ያሉት አቶ አማኑኤል በበኩላቸው በስምምነቱ መሰረት ከመከላከያ ውጭ በክልሉ ያሉ ኃይሎች መውጣት ጎን ለጎን መፈጸም ሲገባው አልተፈጸመም ብለዋል። በትግራይ ክልል ወቅታዊ ጉዳይ ላይ ከፌዴራል መንግስት በኩል አስተያየት ለማግኘት ያደረግነው ተደጋጋሚ ሙከራ ለጊዜው አልተሳካም። በክልሉ የሚንቀሳቀሱት አረና ትግራይ፣ ባይቶና እና ውድብ ናጽናት ትግራይ የተባሉ ሶስት ፓርቲዎች በጋራ ባወጡት መግለጫ ወታደራዊ ሀይ ኃይልን በመጠቀም የመንግስት ስልጣንን ለመቆጣጠር የሚደረግ እንቅስቃሴን እንቃወማለን ብለዋል። ተቀማጭነታቸውን በአዲስ አበባ ያደረጉ የዩናይትድ ስቴትስ ኤምባሲን ጨምሮ የ25 ሀገራት ኤምባሲዎች በበኩላቸው በሰሜን ኢትዮጵያ እያገረሽ ያለውን ውጥረት እየተከታተሉ እንደሚገኙ ገልጸው ሁሉም ተቀናቃኝ ኃይሎች ውጥረቱን እንዲያረግቡና ፊታቸውን ወደ ውይይት እንዲያዞሩ ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ